ያለው ደረጃ በሚል ርዕስ የሶላትን አንገብጋቢነትና ሶላትን አላህ ባዘዘው መሰረት ከት ብሎ ለመስገድ የሚያስከትለውን መዘዝ የምንዳስበት ትምህርት ነው። ነሆ አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች የሰው ልጆች ሶላት እንዲሰግዱ አዘዋል። ሶላት በመስገድ የሚገኙ ጥቅሞችን ዘርዝረዋል። ሌላ ጊዜ ደግሞ ሶላት የማይሰግዱ ሰዎችን አኼራ ላይ የሚጠብቃቸውን ቅጣትና ውርደት ገልጿል። እነሆ ሶላት እስላም ላይ የላቀ ድርሻ ያለው ዒባዳ ነው። ሶላት እስላም ላይ ያለውን የላቀ ደረጃ ከሚያሳዩ ነገሮች መሃል አንዱ ሶላትን ነቢዩ ዓለይህ ሶላቱ ወሰላም የዲን ምሰሶ እንደሆነ ተናግረዋል። የተኛውን ቤት ምሰሶና መሰረት ከሌለው ሊቆም ቤት ሊሆን አይችልም። እስላምና ኢማንም ያለ ሶላት ሊኖር አይችልም ማለት ነው። ኢማሙ ትርሚዚና ሌሎችም ከሙዓዝ ብኑ ጀበል መዘገቡት ሐዲስ ራእሱ ልአምር ልእስላም አሉ። እኔ የተላኩበት የሰው ልጆች የተፈጠሩለት ዋናው ጉዳይ ኢስላም ነው። ወዐሙዱሁ አሶላቱ የእስላም መሰሶው ደግሞ መሰረቱ ሶላት ነው። ጎለላቱ ደግሞ ጂሃድ ነዋር። የቤት መሰሶው ከወደቀ ቤቱም ጭምር ይወድቃል። አንድ ሰው ሶላት ከሌለው እስልምና እንደሌለው የሚያሳይ ነው። እንደዚሁ የሶላትን የላቀ ደረጃ ከሚያሳዩ ነገሮች አንዱ የሰው ልጆች አኼራ ላይ መጀመሪያ የሚጠየቁበት የሚመረመሩበት ስራ ሶላት ነው። ሶላቱ የተስተካከለለት ሰው ሌላ ስራውም ጭምር አላህ ዘንድ ተቀባይነት ያገኝለታል፣ ያልፍለታል። ሶላቱ የተበላሸ ሰው ሌላ ሥራውም ይበላሽበታል ተቀባይነት አያገኘለትም። ከአነስ ሲብኑ ማሊክ رضی الله በተላለፈ ሐዲስ ነቢያችን አለይሂ ሰላቱ ወሰለም የሚከተለውን ብለዋል። የሰው ልጆች የቅያም ቀን መጀመሪያ ሚመረመሩበት ጉዳይ ሶላት ነው። ሶላታቸው ከተስተካከለ የተቀሩ ሌሎች ሥራዎቻቸውም የተስተካከሉ ይሆናሉ። ሶላታቸው አኺራ ላይ ከተበላሸና ሙሉ ካልሆነ ሌላው የሰሩት መልካም ሥራም የተበላሸ ይሆናል። ብላዋ። በሌላ ተመሳሳይ ዘገባ ሶላቱ ከተስተካከለለት አንድ ሰው አኼራ ላይ ይድናል፣ ያሰበውን ያገኛል፣ ስኬታማ ይሆናል። ሶላቱ ከተበላሸበት ደግሞ አኼራ ላይ ሲመረመር ሶላቱ ላይ ጉድለት ከተገኘበት ደግሞ ያፍራል፣ ይከስራል፣ ይዋረዳል። ብላዋ ነቢዩ ዐለይሂ ሶላቱ ወሰላም። እንደዚሁ አቡ ዳውድና ኢብኑ ማጃህ ሌሎች የመዘገቡት ሶሒሕ ሐዲስ ከቴሚ መዳሪ እንደተላለፈው የሰው ልጅ አኼራ ላይ መጀመሪያ ጌታው የሚተሳሰበው የሚመረምረው በሶላት ጉዳይ ነው። ሶላቱ ላይ ጉድለትና ክፍተት ካለበት አላህ ለመላይኮች እስቲ ሱና ሶላት ሰግዶ ከሆነ መዝገቡን እዩና ፈርዱ ላይ የጎደለበትን ከሱናው ሶላት አሟሉለት፣ አስተካክሉለት ይባላል። የሶላት ምርመራ ካለቀ በኋላ ዘካ ነው የሚመረምረው። ከዛ በኋላ በቅደም ተከተል ሌሎች ስራዎችም ይገመገማሉ። ብላ ግን አኺራ ላይ በአንደኛ ደረጃ ከሥራችን አላህ ዘንድ የሚመረመረው የሰው ልጆች አኺራ ላይ እንዲከብሩ ወይም እንዲዋረዱ የሚያደርገው ሶላት ነው። ሶላቱ ትክክል ከሆነ ነው ወደ ዘካው፣ ወደ ጾሙ፣ ወደ ሌሎች መልካም ስራዎች የሚካሄደው። ምርመራው ከሶላት ጀምሮ፣ ሶላት ላይ ችግር ካለ ሌላ የተቀረ መልካም ስራም ካብ ቢኖረው አኺራ ላይ አይታየለትም ዋጋም አያሰጠውም ማለት ነው። እንደዚሁ የሶላትን አንገብጋቢነት የላቀ ደረጃ ከሚያሳዩ ነገሮች አንዱ ሶላት ዱኒያ ላይ ከሰው ልጆች ዘንድ ከሚጠፉ መልካም ባህሪዎችና መልካም ስራዎች የመጨረሻው ነው። አንድ ነገር የመጨረሻ ነው ከተባለና ያ የመጨረሻ የተባለው ነገር ከጠፋ ከአንድ ግለሰብ ከዛ በኋላ እሱ ዘንድ ኸይር እና መልካም ስራ የሚባል ነገር የለም ማለት ነው። ኢማሙ ጠበራኒና ሌሎች የመዘገቡት ሐዲስ አወሉ ማ ዩርፋዑ ምን ናስ ል አማነቱ ወአኪሩማ የብቃ ሶላቱ ወሩበ ሙሰሊን ላ ኸይረ ፊህ ብላ ከሰው ልጆች ዘንድ ከሚጠፉ መልካም ባህሪዎች የመጨረሻው ሶላት ነው። ስንትና ስንት ደግሞ ለስሙ የሚሰግዱ እነሱ ዘንድ መልካምና ጥሩ ባህሪ የሌላቸው ሰዎች አሉ ብለዋል አሻሄር። ከዚህ የተፈለገው ከሰው ልጆች ዘንድ መጨረሻ የሚታጣ የሚጠፋ ነገር ቢኖር ሶላት ነው ብለዋል። አንድ ሰው ሶላትንም ጭምር ተወ ማለት እሱ ዘንድ መልካምነት ጥሩነት የለም፣ ተበላሽቷል ማለት ነው። እነሆ አላህ ስለ ሶላት ሲናገር ሶላት ከመጥፎ ባህሪ እንደሚከለከል ነግሮናል። ሶላትን የተወሰው ሶላት መተው እሱ ጋር መጥፎ የተለያዩ ባህሪዎች እንዲመጡ ያደርጋል። ረመዳን ላይ ብዙ ሰዎች ሶላት ይሰግዳሉ። ልክ ረመዳን ሲወጣ ሶላታቸውን አቁመው አመት ዞሮ ሲመጣ ነው ረመዳን ላይ ከሶላት ጋር የሚተዋወቁት። በዚህ መልኩ እንድንሰግድ አላህ አላዘዘም። የተለያዩ አመታዊ እንደዚሁ በህይወት አንዴ አቅም ሲገኝ የሚደረጉ ዒባዳዎች አሉ። ሐጅ በህይወት አንዴን፣ ጾም በአመት አንዴን፣ ዘካ ገንዘብ ሲኖር ነው ብያ